ዛሬስ የጥቁር ገበያ የምንዛሬ ዋጋ ከምን ደረሰ? ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 30 ወይም አፕሪል ስምንት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘነላችሁ ተመልሰን መተናል ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር 50 ሳንቲም እየተመነዘረ ይገኛል። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር 3 ሳንቲም ገዝቶ 133 ብር እየሸጠ ይገኛል። በመቀጠል ንብ ባንክ በ130 ብር ከ34 ሳንቲም ገዝቶ በ132 ብር ከ94 ሳንቲም እየሸጠ ይገኛል። ንግድ ባንክ ደግሞ በ124 ብር ገዝቶ በ126 ብር ከ48 ሳንቲም በመሸጥ ላይ ነው። አንድ ዩሮ በጥቁር ገበያ 173 ብር ከ63 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 142 ብር ከ83 ሳንቲም ገዝቶ መቶ 145 ብር ከ69 ሳንቲም እየሸጠ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም እየሸጠ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 184 ብር ከ76 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 151 ብር ከ92 ሳንቲም ገዝቶ 154 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 111 ብር ከ73 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 91 ብር ከ40 ሳንቲም ገዝቶ 93 ብር ከ23 ሳንቲም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 በመሸጥ ላይ ይገኛል። 1 ፓውንድ በጥቁር ገቢያ 202 ብር 12 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 169 ብር 95 ሳንቲም ገዝቶ 173 ብር 35 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር 78 ሳንቲም ገዝቶ 155 ብር 83 ሳንቲም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 አንድ የኦማን ሪያል በጥቁር ገበያ 411 ብር ከ33 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ48 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 419 ብር ከ76 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ16 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ08 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገቢያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሰብስክራይብ ላደረጋችሁ ቤተሰቦቻችን ታላቅ ምስጋናችን እያቀረብን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር በዚያ በቃን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቀን።